ያለምንም ስህተት በአዲሱ ህግ እንዴት ዩቲዩብ ቻናላችሁ ላይ ቪዲዮ መጫን እንደምትችሉ የማሳያችሁ ይሆናል። በስልካችሁም ሆነ በኮምፒውተራችሁ መጠቀም ትችላላችሁ። ይህንን ቪዲዮ ካያችሁ በኋላ ያለምንም ስህተት በዩቲዩብ ቻናላችሁ ቪዲዮ መጫን ትጀምራላችሁ። ታይትሎችን፣ ኪወርዶችና እና ሀሽታጎችን እንዴት መጠቀም እንደምትችሉ በዚህ ቪዲዮ የማሳያች ይሆናል። በእርግጠኝነት ይህ ቪዲዮ ይጠቅማችኋል። እስከ መጨረሻ ይዩት። መልካምና ከዚሁ ነው የምጀምረው። ቪዲዮን ሲጀምሩት ላይክ በማድረግ ጀምሩ። እናንተ ምንም አይጎዳችሁም፣ እኔ እንግዲህ ይጠቅመኛል። አሁን ወደ ቪዲዮ በስልካቸው የምትጠቀሙ ክቡራን የአቤን ዩቲዩብ ተከታታዮች፣ በመጀመሪያ ወደ ክሮም በመግባት www.youtube.com ብላችሁ ሰርች ታደርጋላችሁ። በዚህ መልኩ ወደ ዩቲዩብ ያስገባችኋል ማለት ነው። ከላይ ሶስት ነጠብጣብ አለ። ሶስት ነጠብጣቡን በመንካት ወደ ዲስክቶፕ ሳይት መቀየር ይኖርብናል። ዲስክቶፕ ሳይት የሚለውን ክሊክ እናደርግና ወደ ዲስክቶፕ ሳይት እንቀይራለን ማለት ነው። በዚህ መልኩ ከላይ የፕሮፋይል አይከናችሁን ያመጣላችኋል ማለት ነው። የፕሮፋይል አይከናችሁን ትነኩታላችሁ። በዚህ መልኩ ሲያመጣላችሁ ዩቲዩብ ስቱዲዮ የሚል አለ። ዩቲዩብ ስቱዲዮ የሚልሆን እናከዋለን ማለት ነው። በዚህ መልኩ ወደ ዩቲዩብ ስቱዲዮ ያስገባቸዋል። እዚህ ጋር ክሬት የሚል አለ። ክሬት የሚልሆን ትነኩታላችሁ። እዚህ ጋር እንደምታዩት አፕሎድ ቪዲዮ የሚል አለ። ጎ ላይቭ የሚል አለ። ስለዚህኛ ቪዲዮ ዩቲዩብ ላይ ለመጫን ስለሆነ አፕሎድ ቪዲዮ የሚልሆን እናከዋለን። አፕሎድ ቪዲዮ የሚልሆን ስትነኩ በዚህ መልኩ ፋይላችሁን እንድታስገቡ ይጠይቃችኋል ማለት ነው። ሰሌክት ፋይል የሚለውን በመንካት ከስልካችሁ ከሆነ ወደ ጋለሪ ይወስዳችኋል። በኮምፒተር ተጠቀሙ ከሆነ ደግሞ ወደ ፋይላችሁ ይወስዳችኋል ማለት ነው። በዚህ መልኩ ቪዲዮችንን እናስገባለን። እዚህ ጋር እንደምታዩት መጀመሪያ ላይ ታይትል ነው። ለቪዲዮአችሁ ርዕስ መስጠት ይኖርባችኋል ማለት ነው። እዚህ ጋር እንደምታዩት ቁጥሮች አሉ። እነዚህን ቁጥሮች ማጥፋት ይኖርብናል ማለት ነው። ታይትላችንን ወይም ርዕሳችንን ስናስገባ፣ እዚህ ጋር ቁጥሮች አሉ። እነዚህን ቁጥሮች በማጥፋት ርዕሳችንን እናስገባለን ማለት ነው። እዚህ ጋር ለምሳሌ እኔ ለእናንተ ለማሳየት ያክል ዩቲዩብ ቻናል አከፋፈት ብዬ ርዕስ እሰጠዋለሁ ማለት ነው። እዚህ ጋር እንደምታዩት ርዕሴን አስገብቻለሁኝ። እናንተም በዚህ መልኩ ከቪዲችሁ ጋር ተቀራራቢ የሆነ ርዕስ ታስገባላችሁ ማለት ነው። በዚህ መልኩ እኔ አስገብቼ ጨረሻለሁኝ። ወደ ቀጣዩ ስናልፍ ዲስክሪፕሽን ነው። ዲስክሪፕሽን ላይ የሶሻል ሚዲያ ሊንኮቻችሁ ሊሆን ይችላል። ከቪዲዮአችሁ ጋር ተቀራራቢ የሆኑ ኪወርዶችን ሃሽታጎችን በሙሉ እዚህ ጋር ማስገባት ትችላላችሁ ማለት ነው። አሁን እንዴት ሃሽታጎችን ኪዎርዶችን ማስገባት እንደምችሉ አሳያችኋለሁ ማለት ነው። ቪዲዮዋችሁ ሰርች ሲደረግ ሰርች ኢንጂን ላይ እንዴት መምጣት እንደሚችል በዚህ ቪዲዮ የማሳያችሁ ይሆናል። መጀመሪያ ላይ ዩቲዩብ የሚያው ርዕሳችንን ያል ዲስክሪፕሽናችንን ያል ታጋችንን ያል ማለት ነው። እንዴት እነዚህ ሶስት ነገሮች መጠቀም እንደምንችልም በዚህ ቪዲዮ የምና ይሆናል። ስለዚህ መጀመሪያ ላይ ርዕስ የሰጠነውን ዲስክሪፕሽናችን ላይም ርዕሱን እናስገባለን ማለት ነው። ደግመን እናስገባለን ታጋችን ላይም የምናስገባ ይሆናል ማለት ነው። በኋላ ያስገባውን አሳያችኋለሁ እዚህ ጋር በዚህ መልኩ ዲስክሪፕሽናችን ላይ ካስገባን በኋላ ሃሽታጎችን ኪወርዶችንም እዚህ ጋር እናስገባለን ማለት ነው። በቀጣይነት ደግሞ ቪዲዮችን ስለምን እንደሆነ ለዩቲዩብ ማሳወቅ ይኖርብናል ማለት ነው። ስለዚህ እዚሁ ዲስክሪፕሽናችን ላይ መጻፍ ይኖርብናል ማለት ነው። ይሄንን ስጽፉ ለዩቲዩብ እንዲገባ አድርጋችሁ ስጽፉ እሱ የእናንተን ቪዲዮ ሪኮማንድ ያደርግላችኋል ማለት ነው። ቪዲዮአችሁ ስለምን እንደሆነ አጠር አድርጋችሁ ለዩቲዩብ ማሳወቅ ይኖርባችኋል ማለት ነው። እዚህ ጋር አሁን እንዴት መጻፍ እንደምችሉ የማሳያቸው ይሆናል። ይሄ ቪዲዮ ስለ ዩቲዩብ አከፋፈት ስለሆነ በእንግሊዘኛ አጠር በማድረግ አስገባለሁኝ ማለት ነው። እዚህ ጋር እንደምታዩት ኢንዲስ ቪዲዮ ቪዲዮ አይ ዊል ሾው ዩ ዛት ሃው ቱ ክሪየት አ ዩቲዩብ ቻናል ብያለሁ በእንግሊዘኛ ጽፍ ያለው ለዩቲዩብ እናንተም በደንብ ከጻፋችሁለት ስለ ቪዲዮችሁ በደንብ ከጻፋችሁለት የናንተ ቪዲዮ በእርግጠኝነት ለብዙ ሰው ያደርስላቸዋል ማለት ነው። ስለ ዩቲዩብ ማወቅ ለሚፈልግ ሰው በሙሉ የናንተ ቪዲዮ ያደርስላቸዋል ማለት ነው። ሌላኛው ደግሞ ሀሽታጎች እና ኪወርዶች ነው። እንዴት ሃሽታጎችን እና ኪወርዶችን መጠቀም እንደምችሉ አሁን አሳያቸዋለሁኝ። ሃሽታጎች መጠቀም በጣም ብዙ ጥቅሞች አሉት። እነዛን ሃሽታጎች በመጠቀም ሰዎች ሰርች ሲያደርጉ የናንተ ቪዲዮ ሪኮመንድ ያደርግላችኋል ዩቲዩብ ማለት ነው። ስለዚህ ከቪዲዮዋችሁ ጋር ተቀራራቢ የሆኑ ሃሽታጎችንም መጠቀም ይኖርባችኋል ማለት ነው። ይሄን አሁን እንዴት መጠቀም እንደምትችሉ አሁን አሳያችኋለሁኝ። በመጀመሪያ ሃሽታግን ታስገባላችሁ። ከዚያ በኋላ ስፔስ አታደርጉም ማለት ነው። ስፔስ ካደረጋችሁ የእናንተ ሃሽታግ ዝም ብሏችሁ አስገባችሁ ነው እንጂ ምንም ጥቅም አይኖረውም ማለት ነው። ስለዚህ ሃሽታጓችሁን ስታስገቡ ሃሽታግ ካደረጋችሁ በኋላ ምንም አይነት ስፔስ ሳታደርጉ ከእናንተ ቪዲዮ ጋር ተቀራራቢ በሆኑ ቃላቶችን ታስገባላችሁ ማለት ነው። አሁን ለምሳሌ እዚህ ጋር ሃሽታግ አደርግና ምንም አይነት ስፔስ ሳላደርግ ዩቲዩብ ቻናል አከፋፈት በስልክ እላለሁ ማለት ነው። ከዚያን ስፔስ ደግሞ አደርጋለሁ ማለት ነው። ስፔስ አደርግና ሃሽታግ አስገባለኝ። እዚህ ጋር በደንብ መጠንቀቅ ይኖርባችኋል ማለት ነው። ከዚያን ሃሽታግ አደርግና ዩቲዩብ አከፋፈት ብዬ አስገባለኝ ማለት ነው። አሁንም ሃሽታግ ታደርጉና የቻናላችሁን ስም ማስገባት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ቻናላችሁ ሰርች ሲደረግ ቶሎ የእናንተ ቪዲዮ ይመጣል ማለት ነው። በዚህ መልኩ እናንተ የቻናላችሁን ስም ማስገባት ትችላላችሁ ማለት ነው። ሌላኛው ደግሞ ኪወርዶች ነው። ኪወርዶችን መጠቀም እጅግ እጅግ በጣም ወሳኝ የሆነ ነገር ነው። ኪወርዶችን ስትጠቀሙ ከቪዲዮችሁ ጋር ተቀራራቢ የሆኑ ኪወርዶችን ታስገባላችሁ ማለት ነው። ሰዎች እነዛን ኪወርዶች በመጠቀም ሰርች ሲያደርጉ የእናንተ ቪዲዮዎች ቶሎ ይገኛሉ ማለት ነው። በሰጀሽንም ይሁን በሰርች ኢንጂን እናንተ ቪዲዮ ቶሎ ይገኛሉ ማለት ነው። በዚህ መልኩ እንግዲህ በጣም ብዙ ቪው ታገኛላችሁ ማለት ነው። አሁን ማሳያችሁን ነገር ስቴፕ ባይ ስቴፕ እናንተ በትክክል ካስገባችሁ በእርግጠኝነት የእናንተ ቪዲዮ በጣም ብዙ እይታዎችን ያገኛል ማለት ነው። ስለዚህ እዚህ ጋር ኬወርዶች ስታስገቡ ከቪዲዮአቹ ጋር ተቀራራቢ ሆኑ መሆን ይኖርባችኋል ማለት ነው። በዚህ መልኩ አሁን ዩቲዩብ ቻናል አከፋፈት በስልክልና ኮማ አደርጋሉ ማለት ነው። ኮማ ማድረግ ይኖርባችኋል። ምንም አይነት ስፔስ አታደርጉም፣ ኮማ ታደርጋላችሁ ማለት ነው። ከዚያ በኋላ ዩቲዩብ ቻነል አከፋፈት ምናምን ብዬ ማስገባት ይኖርብኛል ማለት ነው። በእንግሊዝኛ እዚህ ጋር ብታስገቡ በጣም አሪፍ ነው። ሃው ቱ ክሪኤት የዩቲዩብ ቻናል ብዬ ማስገባት ይኖርብኛል ማለት ነው። እናንተ እንግዲህ አሁን እኔ የማሳያችሁ ዩቲዩብ ቻናል አከፋፈት ብዬ ርዕስ ስለው ሰርክ ነው እንጂ ስለ ሜክ መኒ የምሰሩ ሰዎች፣ ስለ ሌላ ነገር የምሰሩ ሰዎች በዚህ መልኩ እናንተ ከታይትላችሁ ጋር ወይም ከርዕሳችሁ ጋር የሚሄደውን ነገር እዚህ ቦታ በማስገባት በትንሽ ጊዜ ውስጥ ብዙ እይታዎችን ማግኘት ትችላላችሁ ማለት ነው። እንደዚህ ስላችሁ እንግዲህ ቪዲዮአችሁን በጣም አሪፍ አድርጋችሁ ከሰራችሁ እና እነዚህ ነገሮች ስቴፕ ባይ ስቴፕ ካስተካከላችሁ በእርግጠኝነት በጣም ብዙ ቪው ማግኘት ትችላላችሁ ማለት ነው። እንግዲህ በዚህ መልኩ አሁን እኔ አስገብቼ ጨርሻለሁኝ ማለት ነው። እናንተም በዚህ መልኩ ታስገባላችሁ። በቀጣይ ደግሞ የምናገኘው ተምኔለው ተምኔል ማስገባት እጅግ በጣም ወሳኝ ነገር ነው ማለት ነው። ቪዲዮችሁ እጅግ በጣም አሪፍ ቢሆንም በውድ ካሜራ ቪዲዮችሁ ቢቀዳ ገራሚ ኤዲተር ቪዲዮችሁን ኤዲት ቢያደርግላችሁ በ16 በዘጠኝ በሆነ ፎቶ ተሸፍኗል ማለት ነው። ስለዚህ እጅግ በጣም ተምኔላችሁን አሪፍ አድርጋችሁ ማዘጋጀት ይኖርባችኋል ማለት ነው። አሪፍ የሆነ ተምኔል ሳቢ የሆነ በጣም ብዙ ጽሁፎች ያልበዙበት ቢሆን መልካም ነው። በዚህ መልኩ እናንተም አሪፍ የሆነ ተምኒል ታስገባላችሁ ማለት ነው። እኔ አሁን በዚህ መልኩ ተምኒሌን አስገብቻለሁኝ። በቀጠነት የምናገኘው ፕሌሊስት ነው። ፕሌሊስት ማስገባት እጅግ በጣም ወሳኝ ነገር ነው ማለት ነው። ለምሳሌ ስለ ዩቲዩብ ቲቶሪያሎች የምሰሩ ከሆነ ዩቲዩብ ቲቶሪያሎችን አንድ ፕሌሊስት በመክፈት እዛ ውስጥ ማስቀመጥ ትችላላችሁ ማለት ነው። ስለ ሜክመኒም የምሰሩ ከሆነ እነሱን አንድ ቦታ ማስቀመጥ ትችላላችሁ ማለት ነው። ስለ ጸጉር ስራ የምሰሩ ከሆነ ስለ ሌሎች ነገርም በዩቲዩብ ቻናላችሁ ብዙ ነገሮችን የምሰሩ ከሆነ እነዚያን አንድ ቦታ ማስቀመጥ ትችላላችሁ ማለት ነው። እሱ ደግሞ በጣም እጅግ በጣም ወሳኝ ነገር ነው። ለምሳሌ አንድ ሰው ስለ ዩቲዩብ ቲቶሪያል ለማወቅ ከፈለገ የእናንተ ቻናል በመግባት ፕሌሊስት ውስጥ ማግኘት ይችላል ማለት ነው በአንድ ላይ። ስለዚህ እጅግ በጣም አሪፍ ነው። ዋቻወርም ቶሎ ለመሙላት ደግሞ እጅግ በጣም ወሳኝ ነገር ነው ማለት ነው። ዋቻወርም ቶሎ ለመሙላት ፕሌሊስት በጣም አሪፍ ነገር ነው። ስለዚህ ፕሌሊስት ለማስገባት ደግሞ ሴሌክት የሚለውን በመንካት ኒው ፕሌሊስት የሚላለ ከስር ኒው ፕሌሊስት የሚለውን እነኮዋለን። በዚህ መልኩ እዚህ ጋር ርዕሱን ታስገባላችሁ ማለት ነው። ፕሌሊስት የምታስገቡበትን ርዕስ እዚህ ጋር ታስገባላችሁ ማለት ነው። ስለዚህ እኔ እዚህ ጋር የዩቲዩብ ቲቶሪያል እለዋለሁ። ከስር ክርኤት የሚላለ ክርኤት የሚለውን እነኳዋለሁ ማለት ነው። በዚህ መልኩ እዚህ ጋር ፕሌሊስት ውስጥ ገብቶልኛል ማለት ነው። ሌሎች ቪዲዮም ስሰራ በዚህ መልኩ ፕሌሊስት ውስጥ አስገባለሁኝ። እጅግ በጣም ጠቃሚ የሆነ ነገር ነው። ስለዚህ እናንተም በዚህ መልኩ ታስገባላችሁ ማለት ነው። ወደ ቀጣዩ ደግሞ ስናልፍ እጅግ በጣም ወሳኙ ነገር ኦዲየንስ የሚለው አማራጭ ነው ማለት ነው። ለምሳሌ እናንተ ቪዲዮ ሰርታችሁ የስ ኢትዝ ሜድ ፎር ኪድስ የሚለውን ከነካችሁ ቪዲዮችሁ ፑሽ የሚደረገው ወይም ሪኮመንድ የሚደረገው ለሕፃናቶች ብቻ ነው ማለት ነው። ስለዚህ እናንተ ቪዲዮ ሲሰሩ ሁልጊዜ ጊዜ ከስር ያለውን ኖ ኢትዝ ሜድ ፎር ኪድስ የሚለውን በማድረግ ቪዲዮአችሁን አፕሎድ ማድረግ ይኖርባችኋል ማለት ነው። ከላይ ያለውን የስ it is made ፎር ኪድስ kids የሚለውን የምትጠቀሙ ከሆነ ኮሜንታችሁ ይዘጋል። ስለዚህ ቪዲዮአችሁም ለህፃናት ብቻ ነው ፑሽ የሚደረገው ማለት ነው። ስለዚህ እናንተ ላዋቂዎች ቪዲዮ ስሰሩ ከስር ያለውን ኖ it is made ፎር ኪድስ kids የሚለውን በመምረጥ ቪዲዮአችሁን አፕሎድ ማድረግ ይኖርባችኋል ማለት ነው። ስለዚህ ኖ it is made for ኪድስ የሚለው ላይ እናደርገዋለን። እዚህ ጋር በዚህ መልኩ ካስተካከላችሁ በኋላ ሾሞር more የሚለውን እናከዋለን። በቀጣይነት የምናገኘው ፔድ ፕሮሞሽን የሚል ሴቲንግ ነው ማለት ነው። ይሄ ሴቲንግ ደግሞ ለአንድ ካምፓኒ ወይም ለአንድ ድርጅት ማስታወቂያ ቪዲዮአችሁ ላይ እያስናገራችሁ ከሆነ ወይም እየሰራችሁ ከሆነ ይሄንን ሴቲንግ ኦን ታደርጋላችሁ ማለት ነው። ክሊክ በማድረግ ራይት ማድረግ ይኖርባችኋል። ነገር ግን ምንም አይነት ማስታወቂያ ቪዲዮአችሁ ላይ እየሰራችሁ ካልሆነ ይሄንን ሴቲንግ ታልፉታላችሁ ማለት ነው። ስለዚህ እኔ በዚህ ቪዲዮ ምንም አይነት ማስታወቂያ እየሰራው ስላልሆነ ይሄንን ሴቲንግ ዝም ብዬ አልፈዋለሁ ማለት ነው። በቀጠነ ደግሞ የምናገኘው አልተርድ ኮንተንት የሚል ሴቲንግ ነው ማለት ነው። ይሄ ሴቲንግ አዲስ የተጨመረ ሴቲንግ ነው ማለት ነው። በአሁን ጊዜ እንደሚታወቀው ዩቲዩብ አውቶሜሽን እየበዛ ነው ያለው ማለት ነው። በኤአይ የሚሰሩ ቪዲዮች እየበዙ ነው። ስለዚህ በኤአይ ቪዲዮችን ካሰራችሁ የስ የሚለውን ትመርጣላችሁ ማለት ነው። ነገር ግን ምንም አይነት በኤአይ ቪዲዮ ካልሰራችሁ፣ ወይም ድምጻችሁ የራሳችሁ ከሆነ ቪዲዮችሁም የራሳችሁ ከሆነ ኖ የሚለውን ትመርጣላችሁ ማለት ነው። ነገር ግን በኤአይ ወይም በአርቲፊሻል ኢንቴሊጀንስ ቪዲዮአችሁ ከተሰራ ድምፁ ወይም ቪዲዮ ከተሰራ የስ የሚለውን ትመርጣላችሁ ማለት ነው። በዚህ መልኩ እኔ በኤአይ የተሰራ ቪዲዮ ስላልሰራውኝ በራሴ ድምፅና በራሴ ቪዲዮ ስለሆነ ኖ የሚለውን እመርጥና በዚህ መልኩ ይሄንን ሴቲንግ አልፈዋለኝ ማለት ነው። ወደ ቀጣዩ ሴቲንግ ደግሞ ስናልፍ ታግ ነው ማለት ነው። እጅግ በጣም ወሳኝ የሆነ ነው ማለት ነው። ጀማሪ ከሆናችሁ ግዴታ ታጎችን መጠቀም ይኖርባችኋል ማለት ነው። እነዚህን ታጎች በመጠቀም የእናንተ ሰርች ኢንጂን ላይ የመገኘት ቻንሳችሁ እጅግ በጣም ከፍተኛ ይሆናል ማለት ነው። ቅድም እንደነገርኳችሁ መጀመሪያ ላይ ዩቲዩብ ርዕሳችሁ ያል፣ ዲስክሪፕሽናችሁ ነው ያል፣ ታጋችሁ ያል ማለት ነው። ስለዚህ ርዕሳችሁ ላይ ያስገባችሁትንም እዚህ ላይ ማስገባት ይኖርባችኋል ታግ ላይ ማለት ነው። ታጋችን ላይም በዚህ መልኩ እናስገባለን ዲስክሪፕሽን ላይ የጻፍናቸውን ኪወርዶች በሙሉ እዚህ ታጋችን ላይ እናስገባለን ማለት ነው። ጀማሪ ከሆናችሁ ግዴታ ታጎችን መጠቀም ይኖርባቸዋል ማለት ነው። ታጎችም ካልተጠቀማችሁ የእናንተ ቪዲዮ ሪኮማንድ ያደርግም ዩቲዩብ አያውቃቸውም ማለት ነው። ስለዚህ የግድ ታጎችን መጠቀም ይኖርባቸዋል። ነገር ግን ቻናላችሁ እያደገ ሲሄድ መቶ ሺህ ሰብስክራይበር እና ከዚያ በላይ ሲሆን ታጎችን ባትጠቀሙም ምንም ችግር የለውም ማለት ነው። ነገር ግን ከመቶ ሺህ በታች ከሆናችሁ የግድ ታጎችን መጠቀም ይኖርባቸዋል። በዚህ መልኩ እንግዲህ ታጎቻችንን እናስገባለን። በዚህ መልኩ ማስገባት ይኖርባቸዋል ማለት ነው። ወደ ሌላኛው ሴቲንግ ደግሞ ስናልፍ ቋንቋችሁን ማስገባት ይኖርባቸዋል ማለት ነው። ቪዲዮችሁ የተሰራበትን ቋንቋ ማስገባት ይኖርባቸዋል። ቪዲዮን የምትሰሩበት ቋንቋ አማርኛ ከሆነ አማሪክ የሚልን ትመርጣላችሁ። እንግሊዝኛም ከሆነ እንግሊሽ የሚልን ትመርጣላችሁ ማለት ነው። ስለዚህ የእናንተ ቪዲዮ አማሪክ ካላችሁ የአማርኛ ቪዲዮዎችን ለሚያዩ ሰዎች ነው ሪኮመንድ የሚያደርገው ማለት ነው። ይሄ ደግሞ እጅግ በጣም አስፈላጊ ነገር ነው። ስለዚህ እዚህ ጋር እናንተ የሰራችሁበትን ቋንቋ ታስገባላችሁ ማለት ነው። ስለዚህ እኔ አማርኛ ስለሆነ አማሪክ የሚለውን አስገባለሁኝ። በዚህ መልኩ ታስገባላችሁ ማለት ነው። ከስር ደግሞ ሎኬሽን የሚል አለ። ሎኬሽን ባትጠቀሙ ጥሩ ነው። ላለው ሎኬሽናችሁ ላይ ለምሳሌ ኢትዮጵያ ካላችሁ የእናንተ ቪዲዮ የሚታየው ኢትዮጵያ ውስጥ ብቻ ነው። ስለዚህ ሎኬሽን የሚለውን ሴቲንግ እናልፈዋለን ማለት ነው። ኢትዮጵያ ውስጥ ብቻ እንዲታየላችሁ ከፈለጋችሁ ሎኬሽናችሁ ላይ ኢትዮጵያ ማድረግ ትችላላችሁ። ይሄ ደግሞ በጣም ብዙ ቪው አታገኙበትም። ስለዚህ እናንተ በጣም ብዙ ሰው እንዲያይላችሁ፣ ሀገር ውስጥም ከሀገር ውጭም እንዲያውላችሁ ከፈለጋችሁ ሎኬሽን የሚለው ማስገባት አይኖርባችሁም ማለት ነው። ኢትዮጵያ ውስጥ የሚታይላችሁ ቪው ምንም አይነት ገንዘብ አያስገኝም። ነገር ግን ከአረብ ሀገሮች እና ከአሜሪካ በሚታይልን ቪው ነው ገንዘብ በዩቲብ የምናገኘው። ስለዚህ ኢትዮጵያ ካላችሁ፣ ኢትዮጵያ ውስጥ ደግሞ ምንም አይነት ማስታወቂያ ስለማሄድ ገንዘብ አታገኙም ማለት ነው። ስለዚህ ሎኬሽን የሚለውን ዝም ብላችሁ ታልፉታላችሁ ማለት ነው። በቀጠነት የምናገኘው ሴቲንግ ላይሰንስ ነው። ስታንዳርድ ዩቲዩብ ላይሰንስ ላይ ካደረጋችሁት የእናንተ ቪዲዮ ማንም ሰው የራሱ ዩቲብ ቻናል ላይ መጫን አይችልም ማለት ነው። ነገር ግን ክሬቲቭ ካሞን አትሪቢዩሽን ላይ ካደረጋችሁት ግን የናንተን ቪዲዮ የፈለገ ሰው ራሱ ቢጭን ኮፒራይት ማስላክ አችሉም ማለት ነው። በእናንተ ቪዲዮ ሰዎች መጠቀም ይችላሉ ማለት ነው። የእናንተን ቪዲዮ ሰዎች እንዲጠቀሙት ከፈለጋችሁ ክሬቲቭ ካሞን አትሪቢዩሽን የሚለው ላይ ማድረግ ይኖርባችኋል ማለት ነው። ነገር ግን የእናንተን ቪዲዮ ማንም ሰው እንዳይጠቀም ከፈለጋችሁ ስታንዳርድ ዩቲዩብ ላይሰንስ ላይ ማድረግ ይኖርባችኋል። ስለዚህ ይሄንን ሴቲንግ በደንብ ማጤን ይኖርባችኋል ማለት ነው። ወደ ታች ዝቅ ስንል ደግሞ ሾርት ሪሚክሲንግ የሚል ሴቲንግ አለ ማለት ነው። እዚህ ጋር እንደምታዩት አንደኛ ላይ እናንተ ሾርት ቪዲዮ የሰራችሁት ላይ ቪዲዮንና አውዲዮን እንዲጠቀም የምትፈቅዱበት ቦታ ነው ማለት ነው። ሁለተኛ ላይ ያለው ደግሞ ድምፁን ብቻ እንዲጠቀም የምትፈቅዱበት ቦታ ነው። ሶስተኛ ላይ ደግሞ የእናንተን ድምፅና ቪዲዮ እንዳይጠቀም ደግሞ ከፈለጋችሁ ዶንት አለው ሪሚክሲንግ የሚሉ ላይ ማድረግ ትችላላችሁ ማለት ነው። በዚህ መልኩ እንግዲህ ታስገባላችሁ። ሌላኛው ደግሞ ካታጎሪ ነው። ካታጎሪ መምረጥ ደግሞ እጅግ በጣም አሪፍ ነገር ነው። ለምሳሌ የእናንተ ቪዲዮ ኢዱኬሽን ከሆነ ኢዱኬሽናል ቪዲዮዎችን የሚያዩ ሰዎች የእናንተ ቪዲዮ ሰጀስት ያደርጋል ማለት ነው። ነገር ግን እናንተ ስለ ስፖርት ደግሞ ከሆነ ስፖርት ለሚያዩ ሰዎች የእናንተ ቪዲዮ ሰጀስት ያደርግላቸዋል ማለት ነው። ስለዚህ እናንተ ጌሚንግ አለ፣ እዚህ ላይ እንደምታዩት ፕራንክ አለ፣ ኢንተርቴንመንት አለ፣ ኢዱኬሽናል አለ። ስለዚህ እናንተ እናንተ የምትሰሩበት ካታጎሪ ላይ ማስገባት ይኖርባችኋል ማለት ነው። የኔ ቻናል የሚሰራበት ኢዱኬሽናል ስለሆነ ትምህርታዊ ነገር ስለሆነ ኢዱኬሽናል የሚለው ላይ እመርጣለሁ ማለት ነው። እናንተ ግን ኢንተርቴንመንት የምሰሩ ከሆነ ጌሚንግ የምትሰሩ ከሆነ እናንተን በዚህ መልኩ መምረጥ ትችላላችሁ ማለት ነው። ሌላኛው ደግሞ ያው ኮሜንት ነው። ሰዎች እንዲጽፉላችሁ ከፈለጋችሁ ኮሜንታችሁን ኦን ማድረግ ይኖርባችኋል ማለት ነው። ኦፍ ካደረጋችሁ ለእናንተ ኮሜንት ሰዎች መጻፍ አይችሉም። ስለዚህ እናንተ ኮሜንት እንዲጽፈላችሁ ከፈለጋችሁ ይሄኛውን ሴቲንግ ኦን ታደርጋላችሁ ማለት ነው። ከስር ደግሞ እዚህ ጋር እንደምታዩ ሾው ሃው ማኒ ቪወርስ ላይክ ዚስ ቪዲዮ ይላል ማለት ነው። የእናንተ ቪዲዮ ላይ ስንት ሰው የእናንተን ቪዲዮ እንዳየና ስንት ላይክ ቪዲዮአችሁ እንዳለው ሰዎች እንዲያውቁ ከፈለጋችሁ ይሄንን ሴቲንግ ክሊክ በማድረግ ራይት ማድረግ ይኖርባችኋል ማለት ነው። ወደ ቀጣዩ ታብ ደግሞ ስናልፍ ቪዲዮ ኤሌመንት የሚል ታብ ነው ማለት ነው። እዚህ ውስጥ እናንተ ኢንዲ ስክሪኖችን ማስገባት ትችላላችሁ። ለምሳሌ የእናንተ ቪዲዮ ሊያልቅ ሀያ ሰከንድ ሲቀረው እነዛ ኢንድ ስክሪኖች ይመጣሉ ማለት ነው። ስለዚህ ሰዎች እነዛን ኢንዲ ስክሪኖች በመንካት የእናንተ ቪዲዮዎች ላይ መቆየት ይችላሉ። በዚህ መልኩ ዋች አውራችሁ ይጨምራል ማለት ነው። ስለዚህ ኢንዲ ስክሪኖችን ብትጠቀሙ በጣም አሪፍ ነገር ነው። አድ የሚለውን በመንካት ኢንዲስክሪኖችን በማስገባት ሰዎች የእናንተ ቪዲዮዎች ላይ እንዲቆዩ ማድረግ ትችላላችሁ። ወደ ሌላኛውና መጨረሻው ታብ ስናልፍ ቪዚቢሊቲ የሚል ታብ ነው ማለት ነው። እዚህ ውስጥ እንደምታዩት ፕራይቬት፣ አንሊስትን እና ፐብሊክ የሚሉ ሴቲንጎች አሉ። እነዚህን እናንተ በደንብ ማወቅ ይኖርባችኋል ማለት ነው። የእናንተን ቪዲዮ ፕራይቬት ካረጋችሁት ማንም ሰው የእናንተን ቪዲዮ ማየት አይችልም። እናንተ ብቻ ናችሁ ማየት የምትችሉ ማለት ነው። አንሊስትድ ላይ ካደረጋችሁት የእናንተን ቪዲዮ ማንም ሰው አይም ፕራይቬት እና አንሊስትድ ላይ ካደረጋችሁ የእናንተን ቪዲዮ ማንም ሰው አይ ማለት ነው። ስለዚህ ሁልጊዜ ግዜ ቪዲዮአችሁን ዩቲዩብ ላይ ለመጫን ከፈለጋችሁ ፐብሊክ የሚለው ላይ በማድረግ ከስር ፐብሊሽ የሚል አለ ፐብሊሽ በማድረግ ቪዲዮአችሁን ዩቲዩብ ላይ መጫን ትችላላችሁ ማለት ነው። እንግዲህ ይሄን ሁሉ ስቴፕ ባይ ስቴፕ ነግሬያችኋለሁኝ። ይሄ ቪዲዮ እንደጠቀማችሁ እርግጠኛ ነኝ። ያልገባችሁና ግር ያላችሁ ነገር ካለ ኮሜንት ላይ አስቀምጡልኝ የሁላችሁንም እመልሳለሁ ማለት ነው። ይሄንን ቪዲዮ እንደወደዳችሁት እርግጠኛ ነኝ። ከወደዳችሁ ታዲያ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላና በአስተማሪ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙት ይበልልኝ። ደህና ሁኑልኝ።